ሙዚቃና ዘፈን ሸይጣን አንዳንድ እህቶችም ርካሽ ወደሆነ ጎዳና ይነዳቸዋል። እነርሱም ያለ አንዳች ማንገራገር ይከተሉታል። በተለይ በሙዚቃ በኩል ወደ ፈለገው አቅጣጫ ይመራቸዋል። በግጥምና ዜማውን ያታልላቸዋል። ከባዕድ ወንድ ጋርም አላህ ስብሓነ ወተዓላ እርም ወዳደረገው ግንኙነት ይወስዳቸዋል። ኢብኑ መስዑድ ረዲየላሁ ዐንሁ እንዳሉት ከሰዎችም ያለ ዕውቀት ሆኖ ከአላህ ስብሐነ ወተዓላ መንገድ ሲያሳስትና ማላገጫ አድርጎ ሲይዛት አታ ላይ ወሬ የሚገዛ አለ፣ እነዚያ ለእነሱ አዋራሽ ቅጣት አላቸው ስለሚለው የቁርአን አንቀጽ ሲናገሩ ወላሂ ሙዚቃ ነው ብለዋል። በሰሂህ ሐዲስም እንደተላለፈው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከሕዝቦቼ መካከል ዝሙት፣ ሐር መልበስን፣ አስካሪ መጠጥንና ዘፈንን ሐላል የሚያደርጉ ይመጣሉ ብለዋል። በሌላም ሀዲስ ተመሳሳይ ያለው ትርጉም መልእክት ከከባድ ማስጠንቀቂያ ጋር ተላልፏል። ኡለሞች የሙዚቃ መሳሪያ እና ዘፈንን ሐራም ስለመሆኑ ተስማምተውበታል። የሙዚቃ መሳሪያው በዘፈን ሲታጀብ ደግሞ ሐራምነቱ ከፍ ይላል። በሌላም ሀዲስ ተመሳሳይ ያለው ትርጉም መልእክት ከከባድ ማስጠንቀቂያ ጋር ተላልፏል። የዘፈኑ መልእክት ሰውን ማፍቀር ማወደስና የፍጡርን ቁንጅናና መቁጠር ሲሆን ደግሞ አሁንም ወንጀልነቱ የበለጠ ከፍ ይላል። ይህም የሸይጣን መሳሪያ ነው። በመሳሪያውም አማካኝነት ሸይጣን ወዳጆቹን ያስከትላል። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ከእነሱ የቻልከውንም ሰው በድምጽህ አታል በእነሱም ላይ በፈረሰኞችህም በእግረኞችህም ሆነ በልብ በገንዘቦቻቸውም በልጆቻቸውም ተጋራቸው፣ ተስፋ ቃልም ግባላቸው። ሸይጣንንም ማታለልን እንጂ ተስፋ ቃልን አይገባላቸውም። ኢብኑ መስዑድ ረዲአላሁ አን እንዳሉት ዘፈን ወደ ዝሙት መሰላል ነው፣ ወደዚያ የሚያደርስ መንገድም ነው። ይብኑ መስዑድ ይህንን የሚሉት ዘፈን ያኔ ዘፈን በሴት አገልጋዮች እና በባሮች በሚዘፈንበት ዘመን ነበር። ዘፈን በከበሮ እና መልካም በሆነ አገርኛ ግጥሞች ብቻ በነበረበት ዘመን ታዲያ ዘመናችን ቢያዩ ምን ይሉ ይሆን? ዜማዎችና ግጥሞች በብዛት የሸጣን ወዳጆች፣ ደጋፊዎች በተበራከቱበት ዘመን በዛሬው ዓለም ዘፈን የማይሰማበት ቦታ የለም። በመኪና ውስጥ በአውሮፕላን፣ በየብስ፣ በባህር ሌላው ቀርቶ በሰዓት ደውል፣ በሕፃናት መጫወቻዎችና በሞባይሎች ላይ ጭምር ዘፈን ገብቷል። ዘፈን ዝሙትን ለማስፋፋት ሁነኛ መንገድ ነው። በሰው ልጅ ውስጥ መጥፎ ስሜትንም ይተክላል። መልእክቱም ቁም ነገር የለውም። አብዛኛውም በጾታዊ ፍቅር ሞት፣ ኩልሽ አበት ኩሌሽ እያሉ ያፈቀሩትን አካል በማወደስ የተሞላ ነው። ስለ እውነት እላችኋለሁ ዝሙት መጥፎ መሆኑን አይንን መስበር እንደሚገባ፣ የሰው ልጅ ክብሩን የሌላውን ክብር መጠበቅ እንዳለበት፣ ስለመጾም፣ ወደ አላህ ስብሓን ወተዓላ ተጸጽቶ ስለመመለስ፣ አላህን ፈርቶ ስለማልቀስ የሚዘፈን ዘፋኞችን አጋጥሟችሁ ያውቃልን? በፍጹም ሰምተን አናውቅም። ለዚህ ነው ዘፈን ዋጋ የለውም የምንለው። የአብዛኞቹ ዘፋኞች ጥሪ ወደ ፍቅር ነው ከፈጣሪ ይልቅ ፍጡሩን ስለመውደድ ስለ እሱ ስለማሰብ ስለመጨነቅ፣ እሱን ስለማወደስ። በእርግጥም የሚገርም ጊዜ ላይ ነው ያለ ነው። አንዳንድ ሴቶች ደግሞ ከእነርሱ ጋር ተመሳሳይ ለሆኑ ሴቶች ልባቸውን ሰጥተው ታያለ። ሁሉም አይናቸውን ያፈቅራሉ። ከእሷ ጋር መተዋወቅን ትልቅ ህልማቸው ያደርጋሉ። አሁን በፍቅሯ ተቃጥላ ታያላችሁ። ነገር ግን ሌሊቱን በሰላት ለአላህ ስለምትቆም ቀኑን ስለምትጾም አይደለም የምትወዳት። ነገር ግን በዘፈን በድራማ አሊያም በሌላ ነገር ስለምታውቃት ነው የወደደቻት። ቆንጆና ሞዴሊስት ስለሆነች ነው የምትወዳት። ታምራለች፣ ውብ ናት። እንቅስቃሴዋ ሷ ቀዋ! ፈገግታዋ ስትል ትሰማታላችሁ። ሁሉ ነገሯ ይስባታል። የሚያስጠላ ቢሆን እንኳን እሷ የምትሰራው ሁሉ ነገር ያስደስታታል። አንዳንድ ሴቶች በዚህ ጉዳይ የተዘናጉ ሆነው እናያለን። አላህ ሱብሐነሁ ወተአላ የጠላቸውን ነገር ሲያደንቁና መጥፎ ነገርን የሚሰሩትን ሲያወድሱ እንደ እነርሱ ለመሆን ይጠራሉ። እነርሱ በገቡበት መንገድ ለመግባት ይታገላሉ። በሳቅ ባረማመድ በንግግር ሁላ እነርሱን ለመምሰል ይሟሟታሉ። ከሰላምታ አቀራረብ፣ ከአሳሳም ከአቀባበል መልእክት ከመለዋወጥ እስከ ትንሽ ትልቁ ነገር ሁሉ የወደዷትን ሴት በመከተል ይኖራሉ። በተለይ የዚህ አይነቱ አባዜ በአንዳንድ ኮሌጆች እና ትምህርት ቤቶች አካባቢ በብዛት ይታያል። ለምን ይህን ታደርጋላችሁ ቢባሉ መልሳቸው አንድ ነው። አድናቂዋ ነኝ፣ ደስ ትለኛለች። ይህ በእርግጥም ከተፈጥሮ መንገድ ማፈንገጥ ነው። በሉጥ ሕዝቦች ላይ የወረደው መዓትን ማቅረብም ነው።